ሪሶያ የሚያልፍ የእግዚአብሔር ቅባት የሚቀየር የእግዚአብሔር ቅባት። አንተ ታላቅ የእግዚአብሔር ሰው ነው። ታላቅ የእግዚአብሔር ሰው፣ ታላቅ የድል ሰው፣ ታላቅ የእግዚአብሔር ጸጋ ማቶኮላ ዲላባ ዲያስ ትልቅ ሆነበል ሆነ በል የሆነ እህልምታዊ ነበረ ቁሟል። ዛሬ አሁን ይቀየራል። ከዚህ ቀን ጀምሮ ለውጥ ይሆነኛል። ከዚህ ቀን ጀምሮ በረከት ይለቀቃል። ከዚህ ቀን ጀምሮ ድል ይሆናል። ከዚህ ቀን ጀምሮ በረከት ቻላቲካ ፕላዴንያስ እንግዳ ነገር የስራ በር ተዘግቷል። ተከፈተ ተከፈተ ነው የሚለኝ ተከፍቶልሃል። አሹ ሻካ ዲያስ ትዳሬ ተዘግቶ አይቀርምባኝ ቻላ ዲላ ቫያሳ ቬላ ቲካ ፕሊዶናያስ ቬላ ዲና ማጋያስ እግዚአብሔር የመስዋዕቱን በጋ አዘጋጅቷል፣ ተዘጋጅቷል። በይ መሄዴ ነው በይ ለውጥ ነው በይ ከፍታ ነው በይ እንግዳ ነገር ሆነ በይ የኔ ነገር ይቀየራል። በይ ጨለማ ተመቷል ተመቷል ሻ ዲያሳ ጠጋበስቲ የለውጥ ጊዜ ሻሻሻ ላቫ ቲካ ፕሊዶናያስ እለፍ አይጃ የስ አስተኛት አታልቅሺ፣ አታልቅሺ ላታካማ ዶያሳ አይ ቫላቲና ማግሎዲ ያሳ ዘመኑ ሁሉ የዕውቀት ዘመን የድል ዘመን፣ የበረከት ዘመን፣ የመማር ዘመን፣ የለውጥ ዘመን፣ በረከት የሚቀየርበት ዘመን፣ ድል የምታገኝበት ዘመን፣ መውጣት የምትጀምርበት ዘመን፣ ኪሳራ እየሌለበት ዘመን፣ የምትዘምርበት ዘመን፣ የምትቀየርበት ዘመን። ሻካላ ዲያስ አይ ማላቲካ ዲያስ ለአንተ ማላታይን ሊያጠጡ ተዘጋጅተዋል። አጠጣም ሞት የለም። ተገለበጠ ሰይ ተቀየረ ለውጥ በረከት እንግዳ ነገር ታላቅ ነገር ብዙ ለውጥ ነው የሚሆነው ብዙ ለውጥ ሹ እሰይ የእግዚአብሔር በረከት የእግዚአብሔር እጅ በሰላም ትወልጃለሽ በሰላም በሰላም በሰላም በሰላም እንግዳ ነገር በረከቶች ይለቀቃሉ ከዚህ ኋላ አታለቅሽም ኪሴ ሙሉ ነው በይ ሳካ ማዲል አባዲያስ ሚስጥሩ ፈርሷል። ትሄጃለሽ። ሄድኩ በይ በቃ ሄድኩ። እሺ ሄድሽ። ሳካላባዲ አይ ዶና ያሳባዲ ሐሳቡን አስተዋለሁ አለ። የጠላትን ሐሳብ አስተዋለሁ አለ። አንቺ ላይ ያደረገውን ዕቅድ አፍርሻለሁ አለ አለ። የጠላትን ሐሳብ አስተዋለሁ። መንገድሽን የሚዘጋ በርሽን የሚቆም የጠላት አጀንዳ ፈረሰ፣ ፈረሰ። ሼካላባዲ ናማያስ ፈርሷል። ፈረሰ ፈረሰ ፈረሰ። አጀንዳው ፈረሰ፣ አላማው ፈረሰ፣ የጠላት ሀሳብ ፈረሰ። መከናወን ሆነ ተከናወነልሽ። በሮች አዲስ ነገር አትጨነቅ፣ ተፈውሻለሁ በል። ምን እኔን ነው የሚያምህ? የሚያስጨንቅህ ምንድን ነው? ስትጨነቀ በቃ ጭንቅላትህን ምን ና ና ና እ ና ና በቃ፣ እግዚአብሔር አፍርሶታል። ጠብቅ፣ ጌታ ተናግሮኛል። እግዚአብሔር አፍርሶታል። ለውጥ በረከት፣ ለውጥ አንተ አትዘን። መርገም ተሰብሯል። የሥራ በሮች ተከፍተዋል። እግዚአብሔር ድል ይሰጥሃል። ሻካ ዲያስ ቬላቲናማ ጋላ ዲያስ ይሄ የመርገም መስበር ይሆናል። ሻላቲካ ፕላይ ዳናያስ ምንጭሽ ይከፈታል። በቃ አዋጅ ተገልብጧል። አዋዡ ተገልብጧል። የሚያውዥብሽ አያገኝሽም። ዘርግጅሽ ላታማቲካ ፕላይዲያ አይጃስኬላቦ ተናገር ልሳንሽን ሪባላባራዲላባዲያስ የቤቴ ለቤዲ ሊቢግሎ ጃስ

ላይ ላይ ድግምት፣ ሄድ አንተ ሟርተኛ፣ ኖ ሄድ፣ አውሬ ሄድ፣ ጮና ውጣ። ቀጥል፣ ድግምት፣ ሟርት፣ ሄድ አንተ ሄድ፣ ውጣ። ምንድን ነው? ምንድን ነው? ምንድን ነው? ምንድን ነው? ይዘው ሂድ፣ ይዘው ሂድ። ውሰዱ! ውሰዱ! ውሰዱ! ወደዛ! ምንድን አንተ ምንድን ነህ? ቀጥል! ሂድ! አዝጃለሁ። ቶሎ በል ውጣ! ውጣ! የአጋንንታዊ ስልት ደፍተራ ጨሌ፣ ምንድን ጭነጣ፣ አንድ ሁለት፣ ሰላቢ ሰላቢን አይደል? ሰላቢን አይደል?

ለአንቺ ለራስሽ በረከት ያስፈልግሻል። መልካም ይሆናል። መልካም ይሆናል። ዘመንሽ መልካም ይሆናል። በረከትሽ መልካም ይሆናል። ድል ይሆናል። ምንጩ ይለቀቃል። ኃይለኛ ነገር ይለቀቃል። አዲስ ነገር፣ በሮች፣ አዲስ አዲስ ነገር፣ ትልቅ ነገር፣ ጥበብን ዘርጋ ይቫላቲካፕላይድን ግሎድንያስ ሸለበዲ ግሎድንያስ። አስማተኛ መንፈስ፣ ሟርተኛ መንፈስ ዛሬ ገለበትኩት፣ ገለበትኩት። ለብደት የሚፈልጋት፣ ለብደት የሚፈልጋት ጨለማ የተገለበጠ ይሆን። ሂድ! ሳትይብላክ ለእግዚአብሔር ራሽን ስጪ። ጠላት በጣም ነው የሚፈልግሽ። ዙሪያሽ ተከቦ ነው ማየው። እሺ ከእግዚአብሔር ጋር ህብረት አድርጊ። ተባረኪ። መልካም ዘመን። ትልቅ ነገር፣ እንግዳ ነገር ትቀየር ያለሽ ነጋዴ ማነው? ነጋዴ ነሽ? ዘርጊ እጅሽን። አዲስ ነገር ቀቢ። ትልቅ ነገር ይሆናል። አይ ላቫቲካ ፕላይድንያስ አይ ዳናማሃንቲ ካላድያሳ ራስ ካላቦዲንያስ ለውጥ ለውጥ ለውጥ ለውጥ ለውጥ ትልቅ ነገር ትልቅ በረከት ትልቅ ጨጋ ትልቅ ለውጥ ትልቅ እንግዳ ነገር ይቀየራል። ነይ ነይ ሻ ከዚህ በኋላ አንቺ ታላቅ ሴት ነች። እስቲ አይኔን በደንብ እስቲ እያየሽ ነው ምን ይታይሻል? ሞገስ፣ ቆንጆ፣ ድል። ዛሬ አበቃለት። ጠላት ዛሬ አበቃለት። ዛሬ አበቃለት። ዛሬ ሻላባዲካዲያስ ጌታ ኢየሱስን አታምኝም? መኝ? እሺ ጌታ ሆይ አምነሻ፣ አምነሻ። የዘሮችሽ መንፈስ የአንከራትሽ ነው። የማየው አንከራታች መንፈስ መኪና ውስጥ ሊገልሽ መኪና ውስጥ አስገብቶ ነፍስሽ ሊያጠፋ የሚፎክር ኢየሱስ አይሻልሽም? ይሻልሻል። እኔ ቆንጆ እስቲ ዘርጌ ላማቲካ ልብሽ ላይ አፍኖ የያዘ መውጊያው ይሰበር። ይሰበራል! ይሰበራል! ይሰበራል! አንከራተተሽ እኮ አይበቃም? ዋጋ አስከፈለች። ከአንዱ ቤት ወደ አንዱ ቤት አንከራተተሽ፣ ዛሬ ግን ቺብላ ቴና ነፃ ትወጣለች። አትችልም! የበረሃ ዘንዶ፣ የበረሃ እባብ፣ የበረሃ ጥልቅ አታገኛትም። ቀጥል! ዘመኗ አለቀ። ህይወቷ አለቀ። የጨለማን ስራ አፈርሳለሁ። መንግስትን አፈርሳለሁ። አችልም በፀጉሯ የተደገመ ሂድ ሂድ አንተ ክፉ ቆልፈ ያስካት ጨለማ ስራ የተገለበጠ ይሆን። አዋጁን አፈረስኩት። አዋጁን ይቃጠል ይቃጠል። ዘርጊ ዘርጊ እጅሽን ሰው ላደርጋት እፈልጋለሁ አለ። ሰው መሆን ትፈልጊያለሽ መሆን ትፈልጊያለሽ? ከእግዚአብሔር ጋር ተስማሚ። በፀጉርሽ ተደግመዋል። በጫማሽ ተደግሟል። ሰላሳ ሰባት ነው ጫማ ቁጥርሽ። 37 ጫማ ቁጥርሽ በጫማ ቁጥር ላይ ተሰርቶብሻል። ትንከራተቻለሽ። መኪና ውስጥ እንድትገቢ እንድታብጂ ከሰው ጋር እንዳትስማሚ መግብ እውነት ነው ውሸት ነው ውሸት ከን ውሸት ነው ብኝ እውነት ነው አይደለ ዛሬ ግን አንቺ ላውዣለሁ። የእኔ አምላክ የካራማ መንፈስ ላቲካ ታስ የበቆጂ መንፈስ ላታካፓላ ዲና ማ ግሎያስ ከበቆጂ የሚላክ አዶ ከበሬ ገሪባ መንፈስ ካሪሲቱ መቤት የሚላክብሽ የመንፈስ አሰራር ዛሬ ገለበጥኩት። ይገልበጥ፣ ይገልበጥ። ቻላ ዲያስ ልቀቃት፣ ልቀቃት። ዘመኗን ልቀቃት። አታንከራትታትም አታንከራትታትም አትበላትም። ጨለማ ኃይል ይነቀላል። ልቧን ልቀቅ። ምንድን ነው የሚሰማሽ? ሰላም ነው። ይሄ እዚህ ጋር ሰላም ነው። እዚህ ጋር ምንድን ነው የሚያምሽ የነበረ? አዎ፣ ነፃነሽ አሁን በጣም ግን፣ ተከበሽ ነው ማየው። የእኔ አምላክ ነፃ ያወጣሻል። አልንከራተትም በይ እስቴ በቃ። ድግምት በእኔ ላይ አይሰራም በይ እስቴ አይሰራም። እሺ ብዙ ነገርሽ እና ያበላሸው አሁን ግን አይበላሽም። ጌታ ካንቺ ጋር ነው። ሻላባዲያስ መልካም ነገር ሹመት አለ። ግን እየታገለሽ ነው ጠላት። ሹመት አለ፣ ወንበር አለ። እግዚአብሔር ከፍ ያደረግሻል። ደግሞ ቁልፍ አለ። ለውጥ ይሆናል ግን ይሄ ለውጥ ይሆናል። እግዚአብሔር አድስሻለሁ አለ። ተሰሚነት ይኖርሻል። ሞገስን በአንቺ ላይ ጨምሬያለሁ አለ። ለውጥን ጨምሬያለሁ አለ። እንግዳ ነገር ይሆናል አለ። መልካም ነገር ይሆናል። አንቺ ታላቅ ሴት ነሽ እሺ ምንድነሽ ምንድነሽ ቤት ውስጥ የምትናገሪ እኔ ታላቅ ሴት ነኝ በይ እሺ ላቲካፕላዲያስ ታላቅ ሴት ነሽ በቃ ታላቅ ተናጋሪ ታላቅ የጽሑፍ ሰው ታላቅ የእውቀት ሰው ታላቅ አንባቢ ታላቅ የድፍረት ሴት እግዚአብሔር አደርጋቷለ ኋላ ሻላባዲያስ ሰይ ሞገስ ሞገስ ይለኛል ተጨነቂ ለውጥ በቤትሽ መጥቷል። በረከት በቤትሽ መጥቷል። እግዚአብሔር ለውጥ አረጋለሁ አለ። በቃ አንቺ ማጸን ላይ የተቀመጠ ድንጋይ ይወጣል፣ አወጣዋለሁ አለ። ተባረኪ። ሰላም ሰላም። ቅዱሳን ሰላማችሁ ይብዛ። እኔ ፓስተር አብነት ነኝ። በአገልግሎታችን እየተባረካችሁ እንደሆነ አምናለሁ። ሁልጊዜም የምንለቃቸው መልእክቶች ባላችሁበት ቦታ እንዲደርሳችሁ ሰብስክራይብ፣ ሼር በማድረግ የማራናታ ድምፅ ለፍጥረት ሁሉ የተሰኘውን የዩቱብ ቻናል አገልግሎታችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ሁለንተናዊ ሕይወታችሁን ይባርክ። ሻሎም